እውነት በጣም ነብ እኔ እንጃ። እንደዚያ ያለ ጓደኛ በአሁኑ ሰዓት አይገኝም። የሰውን ደስታ ደስታው አድርጎ የሚመኝ ሰው፣ ቤተሰብ ዛሬ በጣም ትልቅ ቁም ነገሮችን ነው የምናወራው። በጣም እውነት በጣም ልቤን የነካው ነገር ነው። በጣም ደስ ይላል። የጓደኝነትን ጥግ ያየንብን ነው። እኔ ማለት ፍፄ በጣም በቃ ኒንጃ ውስጤ ነው የበላኝ። ምን ያህል ለብሩኬና ለሀይሚ ያለው ቦታ ነው ያሳየው። ታቃላችሁ ተጣልቶ እሱ ነው መጥቶ ሁሉ ነገር እንዲፈታ ያደረገው። እውነት በጣም ነድ ኒንጃ፣ እንደዛ የጓደኛ በአሁኑ ሰዓት አይገኝም። የሰው ደስታው አድርጎ የሚመኝ ሰው ጓደኞቹን አክብሮ ያው እነሱ የሚከበሩ ልጆች ናቸው። የሚከበሩ ልጆች ስላችሁ እሱን እንደዚህ ያኔ ዩቱቡንም ከፍተው ምን ብለው እንዲሰራ አድርገው፣ ያው አሁን ተከፋይ ሆኗል። እሱ በአሁኑ ሰዓት ይከፈለዋል። አሪፍ ቢሰራበት ብዙ የሚከፈለው ልጅ ነው በአሁኑ ሰዓት ማለት ነው። ግን ያው እሱ እየሰራበት ስላልሆነ እኛ ብዙ ጊዜ ስራ እያ ነው ነው። ግን ያው እሱ ቶሎ ቶሎ አይመጣበትም እና በጣም እኔ ውስጥ እግዚአብሔር ልቤን በቃ ነው ይነካኝ። በጣም ነው ደስ ያለኝ ለቡርኪና፣ ለሀይሚ በቃ መከታቸው፣ ወንድማቸው፣ አሳቢያቸው እነዚ። በጣም በእንጃ እንደዚህ አይነት ጓደኛ ቤተሰብ በአሁኑ ሰዓት አይገኝም። ምን እንደዚህ አይነት ነገር ሳይ በጣም ነው የሚያስለቅሰኝ የሆነ ሁኔታው። እኔ የፍጼ ሁኔታ ያሳዝነኝ ውስጤ ማርያምን ብርብር የሚልበት ነገር አለ። ያሳዝነኛል ፍፄ ሲናገር ረጋ ያለ ልጅ ነው፣ በቃ የሆነ ነገሩ እኔ ያሳዝነኛል። እና ጥሩ ስራ ነው የሰራው፣ እንደዚህ ስጦታ መስጠቱ አብሶ ደግሞ ብላክስ አድርጎ የሰጣቸው ሀይሚና ብሩኬና ሀይሚ ብሎ ለሁለቱም የተመሳሰለ እንትን የሰጣቸው እንትናቸው፣ ሀርፋቸው የተመሳሰለ የሱ ስምም የእሷ ስምም የእሷ ላይም የሱ ስምም የእሷ ስም በቀደስ የሚል ማንኛውም ሰው ያውቃል ሀይሚ ማን እንደሆነች ብሩኬ ማን እንደሆነ ያ ቃል በጣም የሚገርም ስጦታን የሰጣቸው። እኔ በጣም በቃ ደስ ያለኝ ከምንም በላይ ደግሞ ሀርፉ የሁለቱም ሀርፍ አንዴት አንዴት ሆኖ የሁለቱም ስም አለበት እና ይሄ ነገር ደግሞ በጣም ነው ያስደስተኝ እና በጣም ደስ ብሎኝ ነው ያየሁት። በጣም ልቤን በቃ እኔ እንጃ ምግብ ወስዶ ጋበዛቸው ምናምን፣ በቃ የጓደኝነትን ጥግ ያሳየን ልጅ ነው። ጓደኝነት ማለት በጣም ከባድ ነገር ነው። ቤተሰብ ያው እኛ አንዳንዶቻችን ጓደኝነትን ዝም ብለን እናየዋለን። ከሴት ደግሞ ይልቅ የወንድ ጓደኛ በጣም እምነት ያለው ነው። ብዙ ሴቶች አሉ እምነት ያላቸው ጓደኛ ጓደኛቸው ብለው የፈለጉትን ነገር የሚሆኑ፣ ግን እንደ ወንድ አይሆንም፣ እንደ ወንድ አይሆንም። ወንድ በጣም ታማኝ ነው፣ እና በጣም ነው ደስ ያለኝ አብረው ተገናኝቶ እንደዚህ ምግብ በልተው ሰፕራይዝ አድርጓቸው ያው አይናችሁን ጨፍኑ ተብለው በቃ ኒንጃ የብሩኪን ሀይሚ ፍቅርን በጣም የተረዳው ሰው ቢሆን እሱ ነው። እንዲለያዩ አልፈልግም። የእነሱ መለያየት ማየት አልፈልግም። ስለዚህ ይሄን ነገር ለእነሱ ስጦታ እሰጣለሁ፣ ከአንገታችሁም እንዳታወርቁ ነው ያላቸው። እኔ በቃ ደስ ነው ያለኝ በጣም ደስ ነው ያለኝ ማርያም በጣም በቃ ምብዬ እያለቀስኩ ነው ያየሁት የፍፄ ሁኔታ እኔ ውስጥ ፍፄ የሆነ ነገሩ ያሳዝነኛል በቃ የሆነ በቃ እንጃ ምን እንደሆነ ውስጤን ይበላኛል ይሄ ልጅ በጣም ደስ ነው ያለኝ ሁለት ጥንዶች ካሁን በኋላ ተቀደም ሁለት ጥንዶች ስል በጣም ነው ደስ ያላችሁ አዎ ጥንዶች ናቸው አይሚዬና ቡራ ጥንዶች ናቸው። እግዚአብሔር ከክፉ አይን ይጠብቃቸው ነው የምለው፣ እውነት በጣም ያስቀኑ በጣም በቃ ውስጥ አንጀት የሚበሉ ልጆች ናቸው። መዳንልም ከሰው አይን ይጠብቃቸው ነው ምለው። እግዚአብሔር ከሰው አይን ይጠብቃቸው፣ ክፉአቸውን አያሳየን የምለው እውነት እና የጓደኝነትን ጥግ በቃ ጓደኝነት መማር አለብን እኛ። እንደዚህ እምነት የሆነ ጓደኛ ጥሩ የሆነ ጓደኛ ለእኛ የሚያስብ ጓደኛ መያዝ በጣም ትልቅ ነገር ነው። በአሁኑ ሰዓት ቤተሰብ ለእናንተ መጥፎ የሚያስብ ሰው ነው እንጂ ለእናንተ ቁም ነገር የሚያስብ ጓደኛ የለም በአሁኑ ሰዓት ገብቷችል። ስለዚህ እንደዚህ አይነት የሚያስብ ሰው እኔ እንጃ በቃ አላቅም ብቻ እነ ብሩኬም እንግዲህ እሱንም እንደዚህ ሰፕራይዝ እንደሚያደርጉት እንትን እንላለን። ያው እነሱም እኮ ሰፕራይዝ አድርጎታል፣ ያላሰበውን ዩቱብ ከፍቶ ሰፕራይዝ አድርጎታል ማለት ነው። ጉሩሬ የደረቀ በጣም ምን ውስጥ ጉሩሬ ድርቅ ይልብኛል። እና ደስታም ነው ያስለቀሰኝ እውነት። በቃ ደስ ነው ያለኝ፣ በጣም ደስ ነው ያለኝ። እንደዚህ የሚወዳቸው ሰው ስላለ ደስ ብሎኛል፣ ቢጣሉም እንኳን በእሱ እንተማመናለን። በፍፄ እንተማመናለን። እግዚአብሔር ጸቡን ያረቀውን። ያው ሰው ሆኖ ማይጋጭ የለም ግን በፍፄ እንተማመናለን። በጣም ምርጥ ጓደኛ ነው፣ ወንድም ነው፣ ሁሉ ነገር ነው። ለሀይሚዬም ሆነ ለብሩኬ ምርጥ ጓደኛ ነው። በጣም ደስ ብሎኛል። ይገባቸዋል፣ ሁለቱ ጥንዶች ይገባቸዋል። እንደዚሁ በቃ ማርያምን ሰፕራይዝ በቃ እንደሱ በቃ ሰፕራይዝ አድርጓቸው። በመጥፎ ፕራንክ እንዳትመጡባቸው እነሱን በሚጎዳ ፕራንክ ፕሊስ። ማንኛውም ሰ ስትመጡ እነሱ ጋር እነሱን በሚጎዳ ፕራንክ አትምጡ። በቃ በሆነ በሰፕራይዝ እኛ ሰብስክራይብ እናደርጋቸዋለን ግን በቃ በሚያስጠላ እንትን እንዳመጡ እነሱ ላይ እኛ እነሱ እኔ እግዚአብሔርና የሚነብሩ እንዲነኩ አልፈልግም። ለደቂቃ ለደቂቃ እንዲነኩ አልፈልግም እና ደስ ብሎኛል ዛሬ ቤተሰብ እናንተም ደስ ብሏችኋል። ዛሬ የጓደኝነትን ጥግ ነው ያሳየን፣ የወንድምነትን ጥግ ነው ያሳየን። እግዚአብሔር ይስጥልን። በወጣበት መዳህነ ለሚተካው አሁንም ኑሩላቸው ወንድማችን ፍጼ እግዚአብሔር እድሜና ጤና ይስጥ ነው ምለው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ አይለያችሁ ነው ምለው፣ ከሰው አይን ያውጣችሁ ነው ምለውነት ከሰው አይን ያውጣችሁ በቃ እና አንተ ፍቅራህን ስለገለጽክላቸው የራየ ውስጥን ስለነገርካቸው በጣም ደስ ብሎኛል። እኔ መጀመሪያ ላይ ገብተህ ስትናገር የነበረው ብቻህን ቁመህ ስታውራ ስታወራ የነበረው ነገር በጣም ውስጥ ሰንጥቆ የሚገባ ንግግር ነበር ስትናገር የነበረው እኔ በጣም አስተው የነበረ ስሰማ የነበረው እንጃ ብቻ ደስ ይላል። በጣም በጣም ደስ ይላል። ጥብስ ስኩስ፣ ጥብስ ብሩኬ ደግሞ እጁን ተቃጠለ። እኔን እኔን እኔ ለወንድሜ እጁን ተቃጠለ። ኡፍ አይነ ምብሩኪ ያሳዝነኛል። የእኔ አባት በተረፈ ወዳቸዋለሁ፣ አከብራቸዋለሁ። በጣም ደስ ብሎኛል። የደስታ አንባር ያለቀስኩት። ለማንኛውም ወዳቸዋለሁ፣ አከብራቸዋለሁ። ደራደሩልኝ።